ኑ እንተዋውስ፣ መልካሙን እንጋራ፣ ዲናችንን እንወቅ አለብን፣ አደራ።

አምስት ወንዶችና ሴቶች ልጆች ወልደናል። ያን ጊዜ ቀኑ በኔ ላይ ጨለመ፣ ዓይኔ ይጠፋል ብዬ እስክ ሰጋ ድረስም አለቀስኩ። በደረሰብኝ መጥፎ ዕድል ከማማረር ባለፈ ተስፋ መቁረጥና ድብርት ተጫኑን። ልጆቼ ሕፃናት ሲሆኑ፣ ገቢያችንም አነስተኛ ነበር። እንተዳደር የነበረው አባቴ የተወልኝን ጥቂት ገንዘብ በጥንቃቄ በማውጣት ነበር።

ልጆቼም የኔን ፈለግ እንዲከተሉ አደረግኩ። አልሚዎች መጥተው የቆየ ንብረታችንን በሚሊዮን የሚቆጠር ብር ሲገዙን ስድስት ወር እንኳን አልቆየም። አንደኛው ልጅ ከአካባቢው ቁርአንን በቃሉ ያጠና ብቸኛ ተማሪ በመሆኑ የማኅበረሰቡ እንክብካቤ አልተለየውም። እቤታችን በበረከት ተሞላ። ኑሮአችንም በእጅጉ ተቀየረ። አላህ የልጆቼን ደህንነት ጠበቀልኝ። ጭንቀት ሐዘንና ድብርትን ከላይ ላይ አነሳ። እጅግ በጣም ደስተኛ ሴት ሆንኩ ትላለች። አደራ ሐዘን እንዳያሸንፍሽ አህቲ፣ የአላህን ምሕረት በመለመን ከሐዘን አዘቅት ውስጥ እንዳትገቢ ይታደግሻል። የአላህን ጸጋ በሚገባ ተጠቀሚበት። ከዚያም አመስግኝና ለእርሱ ታዛዥ ሆኜ የምትጠጭውና ውጡእ የምታደርጊበትን ውሃ አታጥሚ በፀሐይ ሙቀት እንዲሁም በጨረቃ ብርሃንና ውበት ተደሰች። እናም ሁሉን ቻይ መሐሪ የበላይና የፍጥረታት ሁሉ ገዢ የሆነውን አላህን አመስግኝ። በእነዚህ ጸጋዎች ተጠቀሚ። ሆኖም በአላህ ጸጋዎች ፈጽሞ እንዳትክጂ። አላህ ስብሓነሁ ወተዓላ እንዲህ ይላል፤ የአላህን ጸጋ ያውቃሉ፣ ከዚያም ይክዷታል። የጽጌረዳን እሾህ ከማየትሽ በፊት ውበቷን አስቀድሚ። የፀሐይን ሐሩር ከማማረርሽ በፊት በብርሃኗ ተደሰች። ስለ ምሽት ጽልመት ስሞታ ከማቅረብሽ በፊት ሰላምና ጸጥታውን አስቢ። ለምን ነገሮችን በጨለምተኛ አተያይ ታያለሽ? ለምን ጸጋዎችን ታስተባብያለሽ? ለምንስ ትለውጫቸዋለሽ? አላህ Subhanahu Wa Ta'ala እንዲህ ይላል ወደ እነዚያ የአላህን ጸጋ በክህደት ወደ ለወጡት አላየህምን? እነዚህን ጸጋዎች በክብር ተቀበይ፣ እነርሱን የሰጠሽን አላህም አመስግኚ። ሀዘን በተለያየ አጋጣሚ ሊያጠቃሽ ይችላል። ቢሆንም ግን እጅ አትስጪ። እምባዎችሽን ሊያፈሱ የሚችሉ አጋጣሚዎች ሊፈጠሩ ይችላሉ። ቢሆንም ግን እጅ አትስጪ። መሸከም የማትችውን ሐሳብ ሊገጥመሽ ይችላል። ቢሆንም ግን እጅ አትስጪ። ሰው ሊበድልሽ ይችላል። ባልዋልሽበት ስምሽን ሊያጠፋ ይችላል። ቢሆንም ግን እጅ አትስጪ። ተስፋ እንዳትቆርጪ፣ መድኃኒቱ እጅሽ ላይ እንዳለም መዘንጋት የለብሽ። አፍሽ ላይ ነው ያለው። እሱም የአላህን ምሕረት መለመን በዱዓ ኃይል መበርታት፣ ሓስቢ አላሁ ኒዕመል ወኪል ማለትን ማብሳት። የዚህም ዱዓ ትርጉም

ከጌታችሁ የሆነ ግሳጼ ከናንተ ውስጥ በአንድ ሰው ላይ ያስጠነቅቃችሁ ዘንድ ቢመጣባችሁ ትደነቃላችሁን? ከኑሕም ህዝቦች በኋላ ምትኮች ባደረጋችሁና በፍጥረትም ግዙፍነትን በጨመረላችሁ ጊዜ አስታውሱ። የሻችሁትንም ታገኙ ዘንድ የአላህን ጸጋዎች አስታውሱ። ሱረቱል አዕራፍ አንቀጽ 69

ከዛሊከ ዙይነ ልልሙስሪፊነ ማ ካኑ ያዕመሉን። ሰውንም ጒዳት ባገኘው ጊዜ በጎኑ ላይ ተጋድሞ ወይም ተቀምጦ ወይም ቆሞ ይለምናል። ጒዳቱንም ከሱ ላይ በገለጥንለት ጊዜ ወዳገኘው ጒዳት እንዳልጠራን ሆኖ ያልፋል። እንደዚሁ ለድንበር ኃላፊዎች የሰሩት የነበሩት ሥራ ተሸለመላቸው። ሱረቱ ዩንስ አንከት 12

እኛ ተገቢውን መፍራት ሳንፈራው መውጫ ያደርግልናል፣ ሲሳያችንንም ይሰጥናል። አላህን የሚፈራ ወንጀሉን ያብስለታል፣ ምንዳውንም ያተልቅለታል ሲል የገባልንንም ቃል እንደምናገኝ ተስፋ እናደርጋለን። ከሰለፎች አንዱ ቸሩና ቻዩ ጌታዬ አላህ ስብሓንሁ ወተዓላ እርሱን የሚወነጅልን ሰው ሲሳዩን በመስጠቱ ተደንቀው እንዲህ ይላሉ። ጸሐይ ከወጣች በኋላ የሱብሒን ሰላት የማይሰግድን ሰው እንዴት ሪዝቅ እንደሚሰጠው ይገርመኛል። አጂብ እኛ ከነርሱ አንጻር የት ነን? እነዚህ የደጋግ ተምሳሌቶቻችን የህጅ የቅርቢቱ ዓለም ወይም ዱንያ ዋና ቁም ነገራቸው አልነበረችም። የመኖሪያ ዓላማቸውም ሆና አታውቅም። ይልቁንም ለሌሎች የአላህን ጸጋዎች ትልቅ ቦታ ይሰጡ ነበር። ከሁሉም አስቀድመው አላህ ስብሓንሁ

የአላህንም ጸጋ ብትቆጥሩ አትዘልቋት። ሰው በጣም በደለኛ ከሃዲ ነው። ሱረቱ ኢብራሂም አንቀጽ 34 ሐሰን እብኑ ሳልሕ ይህን አስመልክተው እንዲህ ይላሉ፤ አንድ ዲርሃም ሳትኖረኝ እያደርኩ ዱንያ በጠቅላላው ጓዟን ጠቅልላ እንደ መጣችልኝ የምቆጥርበት ጊዜ ነበር። ከአላህ ጋር የነበራቸው ትስስር ጠንካራ ነበር። ወንጀልንም በጣም ይፈሩ ስለነበር ስህተት በሠሩ ጊዜ ፋናውን በቤተሰባቸውና በእንስሶቻቸው ላይ በሚኖረው ለውጥ ያውቁት ነበር። አጂብ! አንድ ሰው ታላቁን ዓሊም ወኪዕ ኢብኑ አልጀራሕ የኢማሙ ሻፍዒይ መምህር፣ አላህ ይዘንላቸው፣ ከበድ ያለ ንግግር ተናገራቸው። ከዚያም ወደ ቤት ገቡና ፊታቸውን በአፈር ለቀለቁት። ከዚያም የተናገራቸው ሰው ዘንድ በመሄድ ወኪዕን ጨምርለት፣ ይህ ያጋጠመው በወንጀሉ ነው ወንጀል ባይኖረው ኖሮ አንተ ባልተላክበት ነበር አሉ። ሰለፎች ገንዘብን እንደ መዳረሻ ነበር የሚጠቀሙት። ዋና ዓላማቸውና የመጨረሻ ግባቸው ግን ገነት ናት። ስለሆነም ትኩረታቸው፣ ንግግራቸው ሁሉ በአኺራ ዙሪያ ነበር። እሷ የዓላማዎች ሁሉ መጨረሻና ከደረጃዎች ሁሉ ከፍ ያለች ናት። ዛሂድ አቡ ሓዚም ንብረትህ ምንድን ነው ተብለው ተጠየቁ። እርሳቸውም ደህነት የማያሰጋቸው ሁለት ገንዘቦች አሉኝ አሉ። አለቸው እነማን ናቸው አሏቸው። በአላህ መተማመንና ከሰዎች እጅ ተስፋ መቁረጥ ናቸው ሲሉ መለሱ። አላህ ስብሓንሁ ወተላ ገንዘብ የሰጠው ሰው ሊያመሰግነውና እሱን ለመታዘዝ ሊጠቅመው ይገባል። እንዲሁም በግራም በቀኝም ለሚገባቸው ሰዎች መዘርጋትና ጉዳዮችን መፈጸም አለበት። ኢብኑ ተይምያ አላ ይዘንላቸው እንዲህ ይላሉ ገንዘብን የተባረከ ይሆን ዘንድ በቸርነት ሊይዘው ይገባል። በልቡ ውስጥ ቦታ ሊሰጠው አይገባም። ገንዘብን ለማግኘት መንቀሳቀስ ካለበትም ጠፍ መሬትን ለማልማት እንደሚንቀሳቀስ አድርጎ መውሰድ አለበት። ቀጥለውም እንዲህ አሉ። ገንዘብ ጉዳዩን ለመፈጸም ብቻ የሚጠቀምበት መሆን ይኖርበታል። ለምሳሌ እንደሚጋልበው አህያ፣ እንደሚጠቀምበት ምንጣፍ፣ እንዲያውም እንደሚጸዳዳበት ቦታ ሊሆን ይገባል። ገንዘብ ባሪያው አድርጎ ቅጡን ማጣት የለበትም። መጥፎ ነገር ሲያጋጥመው ብስጩ፣ ጥሩ ነገር ሲያጋጥመው ደግሞ ከልካይ ሊሆን አይገባም። የአላህ ስብሓነሁ ወተዓላ ሪዝቅ የተወሰነና የተጻፈ ጉዳይ ነው። ጉጉት አያመጣውም፣ ችኮላ ስንፍናም አያስቀረውም። አላህ ስብሓንሁ ወተዓላ በእውቀቱና በፍትሕ ሲሳይን አከፋፍሏል። ስለዚህም ነው እንዲህ ያለው ሰው ክህደት ውስጥ የገባው።

አያገኝም። በአንጻሩ ደግሞ አኼራ ዋነኛ ሀሳቡ ሆና ያነጋ ሰው አላህ ስብሓነ ወተዓላ ክብረቱን በልቡ ውስጥ ያደርግለታል፣ ጉዳዩንም ሁሉ ያሟላለታል። ዱኒያም ሳትወድ በግዷ ትመጣለታለች። አላህ መልካም ነገርን ሁሉ በፍጥነት ወደሱ ያደርሳል። ኢብኑል ቀይም አላህ ይዘንላቸው፣ እውነተኛ ድህነትና ክብረት ይህ ነው። አኼራ ዋነኛ ሀሳቡ የሆነች ሰው ሀብታም ከሆነ

ካላቸው ግንኙነት አኳያ ሲከፋፈሏቸው እንዲህ ይላሉ። በድህነት ውስጥ ብዙ ሰዎች ደግ ሆነው መኖር ይችላሉ። በሀብት ግን ጥቂቶች ካልሆኑ በቀር ከመንገድ ይወጣሉ። ስለዚህም ነው ጀነትን ከሚገቡት መካከል ብዙዎቹ ምስኪኖች የሆኑት። ምክንያቱም ከሀብት ፈተና ይልቅ የድህነት ፈተና ቀለል ስለሚል ነው። ሁለቱም ትዕግሥትና ምስጋና ይፈልጋሉ። ነገር ግን በደስታ ውስጥ እርካታ ስለሚገኝና በችግር ውስጥ ደግሞ ህመም ስላለ ምስጋናን ለደስታ ትዕግስትን ደግሞ ለችግር ተደርጎ ይወሰዳል። ስለዚህ ገንዘብ በራሱ ያለው ጥቅም ትንሽ ነው። ገንዘብ ለባለቤቱ ሊሆን የሚችለው የዕለት ጉርስ ወይም የሚለብሰው ልብስ አሊያም የሚጭነው መኪና ነው። አላህ ኸይር የሻለት ሰው ግን ከገንዘቡ ለሌሎች ይለግሳል ወይም ይመጸውታል ሰዎችን ይፈቅድበታል። ጭንቅ ውስጥ ያለንም ሰው ያድንበታል። እጅጉን ደስ የሚያሰኝ ገንዘብ ማለት ይህ ነው። ነቢያችን ሰላዋቱ ረቢ ወሰላሙሁ ዐለይህ የሰው ልጅ ለገንዘብ ያለውን ጉጉትና የተሳሳተ እይታ በተመለከተ እንዲህ ይላሉ፤ የአደም ልጅ ገንዘቤ ገንዘቤ ይላል። ከገንዘብህ ውስጥ በልተህ ያጠፋኸው፣ ልብሰህ የጨረስከው፣ ወይም ተመጽውተህ ያቆየኸው እንጂ ሌላ አለህን? ሙስሊም ዘግበውታል። ያህያ ኢብኑ ሙዓዝ ይህን ጉዳይ አስመልክተው የሚቀጥለውን ተናግረዋል። ምስኪኑ የአደም ልጅ ድህነትን እንደሚፈራ ሁሉ እሳትን ቢፈራ ኑሮ ጀነትን በገባ ነበር። ዐጂብ። ያለፉት ሰለፎች የአላህን ቅጣት ከመፍራታቸው የተነሳ ለነፍሳቸው ተጠንቅቀው ነበር የሚኖሩት። ለመዳን በመፈለግና ጥፋት ውስጥ እንዳይወድቁ ከመፍራታቸው የተነሳ ነፍሳቸውን ዘወትር ይገመግሙ ነበር። ኸርሚ ኢብኒ ዩኒስ አቡ ዩስፍ አልጉሊ እኔ ከስልሳ አመት ዓመት ጀምሮ ምን መብላት እንዳለብኝ ግንዛቤ እየወሰድኩ ነው ያለሁት ሲሉ ሰምቻለሁ ብለዋል። ኢማም አቡ ሐኒፋ አላህ ይዘንላቸው ልብስ ነጋዴ ነበሩ። አንድ ጊዜ አንድ ሰው መጣና እኔ ልብስ ለመግዛት እፈልጌ ነበር አላቸው። ምን ዓይነት ከለር አሉት። የዚህ ዓይነት ከለር ያለው ብሎ መግለጫዎቹን ጨምሮ ነገራቸው። እርሳቸውም አሁን ለጊዜው የለም እስከሚደርስ ታገስ አሉት። ሳምንት ሳይደርስ የተፈለገው ልብስ መጣ። አቡ ሐኒፋም የሚፈልገው ልብስ መምጣቱን ለሰውየው ነገሩት። ሰውየውም ልብሱን ሲያየው በጣም ደስ አለውና ስንት እልክፈል አላቸው። ኢማሙም አንድ ዲርሃም አሉት። ሰውየውም በመገረም እየቀለድ ክቢ ነው እንዴ አላቸው። አይደለም። ነገር ግን እኔ በሃያ ዲናርና በአንድ ዲርሃም ሁለት ልብሶችን ገዝቼ ነበር። አንዱን ልብስ በሃያ ዲናር ሸጥኩት። የገዛሁበትን ዋጋ ለመመለስ የቀረኝ አንድ ዲርሃም ነው። በወዳጄ ላይ ማትረፍ ደግሞ አልፈልግም አሉት። በመጨረሻም ሰውየው ልብሱን ይዞ ተደስቶ ወደ ቤቱ ሄደ። ዛሬ ዛሬ ብዙ ሰዎች ዲናቸውን እየጠጋገኑ ያፈርሳሉ። ለዚህም ነው በአላህ ፍራቻ ማልቀስ የጠፋውና ቀልብ የደረቀችው። ሱሀይል አላህ ይዘንላቸውና እንዲህ ይላሉ ሓላል እስካልበላህ ድረስ ፍሪሃ አላህ አታገኝም። ዓጣ እብኑ ኤሳር አንድ ሰው መስጂድ አካባቢ ሲሸጥ ሲያዩት ጠርተው ይህ የአኼራ ገበያ ነው፣ እቃህን መሸጥ ከፈለግ ወደ ዱንያ ገበያ ሂድ አሉት። ከኻሊድ አልበለዊ የሚከተለው ተዘግቧል። አንድ ሰው ኢማም አቡ ሐኒፋ ዘንድ መጣና እባክህ እኔ ለእናቴና ለባለቤቴ የሚሆን ሁለት ልብሶች እፈልጋለሁና ጥሩ ነገር ስጠኝ አላቸው። እርሳቸውም ምን ዓይነት ልብስ ነው የምትፈልገው አሉት። ፍላጎቱን ገለጸላቸው። ከዚያም እሺ የሁለት ሳምንት ጊዜ ስጠኝ አሉት። ሰውየውም እሺ ብሎ ሄደና ጊዜው ሲደርስ ተመልሶ መጣ። ኢማሙ ሁለቱን ልብሶችና አንድ ዲናር ጨምረው ሰጡትና አብሽር፣ እኔ ባንተ ምክንያት እየከሰርኩ አይደለም፣ ልብሶቹን አዘጋጅቼለህ እያለ አላህ ስብሓንሁ ወተዓላ ስለረዘቀኝ ላመሰግኖ ፈልጌ ነው አሉት። በጊዜው የነበሩት ሰዎች ሁኔታው ስለገረማቸው አባ ሐኒፋ ሆይ በመካከላችሁ የቆየ ወዳጅነት ነበርን ሲሉ ጠየቋቸው። እሳቸውም የለም ጥሩ ዕቃ ስጠኝ ሲል አልሰማሁምን አሉ። ታላቁ ዓሊምና ታቢዕይ ሰዒድ እብኑ ጁበይር አላህ ይዘንላቸው እንዲህ ይላሉ። አንድ ሰው ለሌላው ጥሩ ነገር ሽጥልኝ ካለው አደራ ጥሎበታል ማለት ነው።